ኢትዮጵያ ብሔራዊ ቡድን በአለም ዋንጫ ማጣሪያ ባለፈው አርብ ከግብጽ ጋር የአለም ዋንጫ ማጣሪያ አምስተኛ ጨዋታውን አድርጎ ሁለት ለባዶ መሸነፉ የሚታወስ ነው። ከዛም ባለፈው ሰኞ ደግሞ ስድስተኛ ጨዋታውና የጅቡቲ ብሔራዊ ቡድን ስድስት ለአንድ በሆነ ሰፊ ውጤት አሸንፈው መመለሱ የሚታወስ ነው። በነዚህ ሞሮኮ ላይ በተከናወኑ ጨዋታዎች ዙሪያ የብሔራዊ ቡድኑ አሰልጣኝ አቶ መሳይ ተፈሪ እንዲሁም የእግር ኳስ ፌዴሬሽኑ ዋና ስራ አስፈጻሚ አቶ ባህሩ ጥላሁን በጋራ በመሆን ጋዛ መግለጫ ትላንትና ሰጥቷል። በተለይም በሞሮኮ ቆይታ ስለነበሩ ጉዳዮች ማብራሪያ ሰጥቷል ሁለቱ ባለሙያዎች። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ፣ ላይክና ሼር በማድረግ ለሌሎች እንዲዳረስም አድርጉ። ከዛም በተጨማሪ ከመገናኛ ብዙኃን ለቀረቡላቸው ጥያቄዎችም እንዲሁ ማብራሪያ ሰጥቷል። በተለይ አሰልጣኝ መሳይ ተፈሪ በግብጽና በጅቡቲ ጨዋታዎች ላይ ስለተከተሏቸው አጫዋቶች ማብራሪያ ሰጥቷል። በተለይ ጨዋታዎቹን እናሸንፍበታለን ያልነውን ያጫወት መንገድ ተከትለናል ሲሉ አሰልጣኙ ተናግሯል። ሀሳባቸውን እስማ የተጠቀምነው ነው በሶስት አምስት ሁለት ሶስት አራት ሶስት ስንጠቀም የነበረው እንግዲህ በተወሰነ መልኩ እኛ ጋር ያሉ ኳሊቲዎች አሉ። ሌሎች ጋም ያሉ ኳሊቲዎች አሉ። እነዛን ታሳቢ ባረገ መልኩ ነው ታክቲካሊ ጨዋታ መንገዶችን ስንመርጥ የነበረው በሚቀጥለውም እንግዲህ ፎርሜሽን በተለያየ መልኩ ጌሙ ላይ ሶስት አምስት ሁለት የነበረውን ጨዋታ ጀምረን ቁም ብንባል ብዙ አይነት መልክ ነው ያለው። አስፈላጊ ነው ሲንጀምር አራት ሶስት አምስት ከዛ በላይ ግን ሜዳ ላይ የሚኖርን በየሜዳ ክፍሉ ተለዋዋጭ የሆነ ነገር አለው። ትልቁ ነገር ለእኔ እሱ ነው። ሁለተኛ ጌም ላይም እንደዚሁ እንዳ አስፈላጊነቱ ከባላ ጋራም አንፃር እኛም ካለን ነገር አንፃር ወደ አራት ሶስት ሶስት ተጠቅመናል። ጥሩ ልጆች የለመዱትም ስለሆነ ብዙም ሳንቸገር ፋንክሽን አርገውታል። አሰልጣኝ መሳይ ተፈሪ በተለይ በብሔራዊ ቡድኑ ላይ በማህበራዊ ገጾች ስለተነሱ አስተያየቶችስ ምንድን ነው እየተሰማሁት በሚልም ጥያቄ ቀርቦላቸው ነበር። በተለይ ከቡድኑ አምበል አስቻለው ታምነ ጋር በተገናኘ የሚሰጡ አስተያየቶች በማህበራዊ ገጾች መነጋገሪያ እንደነበሩ የሚታወስ ነውና በዚህ ጉዳይ ጉዳይስ ላይ ምንድን ነው ምልከታው በሚል ጥያቄ ቀርቦላቸው ነበር። በተለይ በጅቡቲ ጨዋታ እንግዲህ ስድስት ለአንድ ብሔራዊ ቡድኑ ካሸነፈ በኋላ ተጫዋቾች እንግዲህ በቡድኑ አንበል አስቻለው ታመነ ላይ በማህበራዊ ገጾች በተለይ ምስሉን ያለ አግባብ ተነካክቶ ሲታይ የነበረ ምስል እንደነበረ የሚታወቅ ነውና ለዛ ምላሽ በሚመስል መልኩ ከግብ ካስቆጠሩ በኋላ ማሊያቸውን ወደላይ በመግለጥ ቸውን ሲያሳዩ ነበርና በዚህ ጉዳይ ላይ አስተያየታቸውን አሰልጣኝ መሳይ ተፈሪ እንዲህ ሲሉ አብራርተዋል። ሀሳባቸውን ያስባል ከዚህ ከሶሻል ሚዲያ ጋር ማህበራዊ ሚዲያ ጋር በተገናኘ ትኩረት አናደርግም። አብዛኛውን ጊዜ እኛ የምናስበው ተጋጣሚዎቻችንን እንዴት ማሸነፍ አለብን የሚለው ነገር ላይ ነው ፎከስ ስናደርግ የነበረው። ምናልባት አስቻለው ጋር በተገናኘ የተነሱ ነገሮች ነበሩ። ያን አደለሁ የሚለውን ድፋይን ለማድረግ የሄደበት ነገር ይኖራል። አጠቃላይ ከህዝቡ ጋር አይመስለኝም እኔ የተረዳሁት። ተጫዋቹ እንግዲህ ለህዝቡ እንዳጠቃላይ ለሚዲያው እንዳጠቃላይ ምላሽ ለመስጠት አስበው አይመስለኝም ያንን ያደረገው ሲሉ እንዲሁ አስተያየታቸውን ሰጥተዋል። የብሔራዊ ቡድኑ አሰልጣኝ እንግዲህ በተለይ ከግብፅ ጨዋታ ጋር በተገናኘ የስነልቦና ዝግጅቶቹ የብሔራዊ ቡድኑ ምን ይመስሉ ነበረ ተብለው ጥያቄ ቀርቦላቸው ነበር። ከስነ ልቦና አንጻር በተለይም ያለፈውን ግብፅን ሁለት ለባዶ ያሸነፍንበትን ጨዋታ ተመልክተን ነበር ሲሉ አስተያየታቸውን ሰጥተዋል። እንዲሁም ከዚህ ሜዳ አድቫንቴጅ ጋር በተገናኘ ኢትዮጵያ ብሔራዊ ቡድን እንግዲህ ሞሮኮ ላይ ያደረጋቸው ጨዋታዎች በሜዳ የካፍን ዝቅተኛ መመዘኛ የሚያሟላ ሜዳ ቢኖረው በሜዳው የሚያደርጋቸው በሀገሩ የሚያደርጋቸው ጨዋታዎች ነበሩና ያው በሀገራችን ቢሆን ከዚ የተሻለ ውጤት ሊመጣ ይችላል። ነገር ግን እኔ የሜዳ አድቫንቴጅ ላይ ማተኮር አልፈልግም፣ ባለው እንቅስቃሴ ጨዋታዎችን ለመርታት ነው የምፈልገው ሲሉ አሰልጣኙ ተናግረዋል። ሀሳባቸውንስ የስነልቦና ዝግጅት በተመለከተ ሲሄድ የዚህ የመጀመሪያ ሁለት ለባዶ አሸነፍናቸውን ጌሞች ለማሳየት ሞክረናል። በተለያየ መልኩ ጋፖች ቢኖሩም በቡድን በጋራ ሰርተን ነገሮችን ማጥበብ እንችላለን። ከዚህ በፊት የነበሩትን ግብጽ ላይ የነበረውን ጌሞችንም አንስተን እነሱን ልጆችን በስነልቦና ደረጃ ለማብቃት የተለያዩ ስራዎች ከመጀመሪያም ጀምሮ ሙከራዎችን አድርገናል። ጌሞች አዲስ አበባ ላይ ቢሆን ከዚህ የተሻለ ነገር ቻለንጆቹ ጥሩ ናቸው። አንዳንዴ እኔ ከሜዳ ውጪ አሁን የምናደርጋቸው ነገሮች የሜዳ የሚለውን ነገር በተወሰነ መልኩ እየረሳው እየመጣ ኦንሊ በቃ ሜዳ ላይ ባለው ነገር እነዚህ እንዴት አድርገን ማሸነፍ እንችላለን የሚለው ላይ ነገር ላይ ነው። ቢሆን ግን ደግሞ የሜዳ አድቫንቴጅ ብና ከዚህ የተሻለ ነገር ማድረግ እንችላለን። የፌዴሬሽኑ ዋና ስራ አስፈጻሚ አቶ ባህሩ ጥላሁኑም በተለይ ከማህበራዊ ሚዲያ ጋር ተገናኘ ብሔራዊ ቡድኑ እንዴት ነው ማህበራዊ ትስስር ገጾችን መጠቀም አለበት በሚለው ጉዳይ ላይ ማብራሪያ ሰጥቷል። ከሚዲያ አጠቃቀም ጋር በተለይ የሆነ ባህል ለመፍጠር እየሞከረ ነው ፌዴሬሽኑ፣ ሲሉ ነው አቶ ባህሩ የተናገሩት። በተለይ ግልጽና ተጠያቂነት ከመፍጠር ጋር በተገናኘ ከጨዋታ በፊት የሚደረጉ ቃለመጠይቆች እንዲሁም ከጨዋታ በኋላ የሚደረጉ ቃለ መጠይቆች ለሁሉም መገናኛ ብዙሀን ክፍት እንዲሆኑ ለማድረግ ጥረቶች እያደረግን ነው ሲሉ ተናግሯል። ያው የማህበራዊ ገጽ አዲስ ባህል ከመሆኑ ጋር በተገናኘ እኛም ተጫዋቾቻችን ላይ እኛም ጋር ክፍተቶች አሉ ሲሉ ነው አስተያየታቸውን የሰጡት። ሀሳባቸው እነስ ነው። ተጫዋቾቻችንም ያ አዲስ ባህል ተጠቂ ናቸው እያስባቸው ከዚህ ከሚዲያውም በትክክል ሞኒተር ከማድረግ ጋር በተያያዘ የተፈጠረውን ጉዳይ ቶሎ መፍትሄ መፈለግ ወይ መልስ ለመስጠት መፈለግ ላይ ነው እንጂ እንዴት ነው ናሽናል ቲም ላይ የሚዲያ ብሄር የሚደረጉ የሚለውን ትንሽ ካልቸር ማድረግ ላይ ጋቦች አሉ። እሱ እንደ ኢትዮጵያ እግር ኳስ ፌዴሬሽን ወደፊትም የምናያቸው የምንሰራበት ጉዳይ እንደሆነ በዚህ አጋጣሚ ለመግለጽ ወዳል። አዎ፣ በተለይ የኢትዮጵያ እግር ኳስ ፌዴሬሽን በማህበራዊ ገጾች እየተሰጡ ባሉ አስተያየቶች ደስተኛ እንዳልሆነም ነው አቶ ባህሩ ጥላሁን እየተናገሩት። በተለይ ወቅታቸውን የጠበቁ ቢሆኑ አስተያየቶቹ ወቅታቸውን የጠበቁ አይደሉም። እንዲሁም ከትችትም ባለፈ አንዳንዶቹ ዘለፋ አዘልም ሆኗል እና እነሱ ላይ ማስተካከያ ቢደረግ ሁላችንንም ያሳድገናል፣ ያንጸናል ሲሉም ነው አቶ ባህሩ ጥላሁን ከሶሻል ሚዲያ ጋር በተገናኘው ጉዳይ ላይ ማብራሪያ ሰጡት ከዚህ በተጨማሪ እንግዲህ ዋና ስራ አስፈጻሚው በተለይ ባህር ዳር ስቴዲየም ቶሎ በአምስት ወራት አጠናቆ ምናልባትም ቀጣይ የኢትዮጵያ ብሔራዊ ቡድን የዓለም ዋንጫ ማጣሪያ ጨዋታዎችን በዚሁ በሜዳችን ለማከናወን ጥረት እናደርጋለን ሲሉ አስተያየታቸውን ሰጥቷል። ሀሳባቸውን እስማ የባህር ዳር ስቴዲየም በቶሎ ሊጠናቀቅ የሚችልበት ሂደት እንዳለ ከካፍ ካመጣነው ባለሙያ ጋር ካገኘነው ፊድባክም እንደዚሁም ደግሞ የኛም ባለሙያ ቦታው ድረስ ሄዶ ከተመለከተው እና የካፍና የፊፋን ስታንዳርድ ተከትሎ ከመሰራቱ አንጻር የተሻለ ምልከታ አግኝተናል። ስለዚህ ምናልባትም በቀጣይ የምናደርጋቸው ሆም ጨዋታዎች በደጋፊያችን በሀገራችን እናደርጋለን የሚል ሌላው እንግዲህ አቶ ባህሩ ጥላሁን ያነሱት ጉዳይ ከትውልደ ኢትዮጵያውያን ተጫዋሾች ጋር በተገናኘ በተለይ ብሔራዊ ቡድኑ አቀፍ መድረኮች ላይም በጣም ውጤታማ እንዲሆን በሌላ ሀገራት የሚገኙ ትውልድ ኢትዮጵያውያንን እንዲሁም የሌላ ሀገር ዜግነት ያላቸውን ተጫዋቾች ጭምር ዜግነት ሰጥቶም ቢሆን ማጫወት የሚችልበት እድል እንዲፈጠር አሁን ላይ በተለይ የተለያዩ የአፍሪካ ሀገራት እንደዚህ አይነት መንገዶችን እየተከተሉ ነው፣ እነ ዚምባብዌና ኮሞሮስ ሲሉ ተናግሯልና እኛም ይህንን መንገድ የመከተል እቅዶች አሉ። ካለፉት ሁለት አመት አስጀምሮም ስንሰራበት ቆይተናል። በተለይ ትውልድ ኢትዮጵያውያን እዚሁ ከሚጫወቱ ተጫዋቾች ጋር በማገናኘት የተሻለ ብሔራዊ ቡድን ለመፍጠር ጥረቶችን እያደረግን ነው የምንገኘው ከባህልና ስፖርት ሚኒስቴር እንዲሁም ከውጭ ጉዳይ ሚኒስቴር ጋር ተነጋግረን ይሄ በፍጥነት እልባት እንዲያገኝ ጥረቶች ይደረጋሉ ሲሉ አቶ ባህሩ ጥላሁን ተናግረዋል። ሀሳባቸውን እንስማ። ኢትዮጵያ እግር ኳስ ፌዴሬሽን ካለፉ ሁለት ዓመታት ጀምሮ ይህ ስራ እየሰራበት እንደሆነ በተለያዩ ጊዜያቶች ስንገልጻቸው ነበር። አስፈላጊ የሆነ ከባህልና ስፖርት ሚኒስቴር ማግኘት የሚገባል ደብዳቤ አለ። ያንን ደብዳቤ እንዳገኘን ቀጥታ ውጭ ጉዳይ ሚኒስቴር ግሪን ላይ ሰጥተው ነው በፊፋ በኩል ማለቅ የሚችሉ ነገሮች በአጭር ጊዜ ውስጥ ይኖራሉ ማለት ነው። ያኔ እንደተባለው ትውልድ ኢትዮጵያውያኖች በናሽናል ቲም ደረጃ መሳተፍ የሚችሉበት እድል እጅግ በጣም ሰፊ ይሆናል ማለት ነው። አቶ ባህሩ ከመንግስት ድጋፍ አንጻር በተለይ አሁን ላይ መንግስት የተሻሉ እንግዲህ አመለካከቶች አሉ፣ የምንሰጣቸውን ሀሳቦች የመቀበል እና ድጋፎችን ለማድረግም ፍላጎቶች አሉ። እኛም ቢሆን ግን አላረፍንም። የተለያዩ ስፖንሰሮችን በማግኘት በተለይ ከዚህ ከሀገር ውጭ ጨዋታዎችን ብሔራዊ ቡድኑ ከማድረጉ ጋር በተገናኘ በጣም እየተጎዳ የሚገኘው የኢትዮጵያ እግር ኳስ ፌዴሬሽን ነው ሲሉ ተናግሯል። አሸናፊ ብሔራዊ ቡድን ለመገንባት ግን የሁላችንም እርብርብ ያስፈልጋል ሲሉም ነው አቶ ባህሩ ጥላሁን የተናገሩት። እንግዲህ የብሔራዊ ቡድኑ አሰልጣኝ መሳይ ተፈሪ፣ አሁን እቅዳችን ደረጃችንን ለማሻሻል ነው፣ ጠንክረን እንሰራለን ሲሉ ተናግሯል። ኢትዮጵያ ብሔራዊ ቡድን ባለማ ዋንጫ ማጣሪያ ቀሪ አራት ጨዋታዎች አሉ እና ከነዚህ ጨዋታዎች እንግዲህ የተሻለውን ነጥብ አግኝቶ ደረጃውን ለማሻሻል ፍላጎት እና እቅድ እንዳለው ነው አሰልጣኙ የተናገሩት። በርከት ያሉ ሀሳቦች ናቸው የተነሱት በትላንትናው ጋዜጣዊ መግለጫ ላይ። እዚህ ላይ ይህንን ጉዳይ ገታ እናድርግና የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ፣ ላይክ እና ሼር በማድረግ ለሌሎች እንዲዳረስ አድርጉ። የኢትዮጵያ ከፍተኛ ሊግ የ18ኛ ሳምንት መርሃ ማህበር በምድብ ለዛሬ ተጠባቂ ጨዋታዎች ይከናወኑበታል። በተለይም ኦሜድላ ሀላባ ከተማ ረፋድ ሶስት ሰዓት ተኩል የሚያደርጉት ጨዋታ በጣም ተጠባቂ ነው የሚሆነው። እንደሚታወቀው በምድብ ሀ ሸገር ከተማ ቀደም ብሎ ወደ ፕሪሚየር ሊጉ ማደጉን ማረጋገጡ የሚታወስ ነው። ሶስት ክለቦች በዚህ በምድብ ሁለት ደግሞ ወደ ፕሪሚየር ሊጉ ለማደግ እየተፎካከሩ ነው የሚገኙት፤ ነገሌ አርሲ፣ ሀላባ ከተማና ደሴ ከተማ። ኦሜድላ ከሀላባ ከተማ እንግዲህ የሚያደርጉት ጨዋታ ከዚ አንጻር ነው በጣም ተጠባቂ የሚሆነው። ሀላባ ከተማ ሰላሳ ሶስት ነጥብ ይዞ ሁለተኛ ደረጃ ላይ ነው የሚገኘው ከነገሌ አርሲ በሶስት ነጥቦች ዝቅ ብሎ። ኦሜድላ ደግሞ እንግዲህ በአስራ ጨዋታ 16 ነጥብ ይዞ አስረኛ ደረጃ ላይ ነው የሚገኘው። ወደ ሊግ አንድ ላለመውረድ የሚያደርገው ጨዋታ ነው የሚሆነው ለኦሜድ ላም ከዚህ አንጻር የሶስት ሰዓት ተኩሉ ጨዋታ እንግዲህ በጣም ተጠባቂ ነው የሚሆነው ማለት ይቻላል። አዲስ አበባ ዩኒቨርሲቲ እንዲሁ ከሻሸመኔ ከተማ ጨዋታቸውን ሰባት ሰዓት ላይ ያከናውናሉ። ቦዲቲ ከተማ ከስልጤ ወራቤ የሚያደርጉት ጨዋታም እንዲሁ ተጠባቂ ነው። ሁለቱም ክለቦች ላለመውረድ የሚያደርጉት ጨዋታ ነው የሚሆነው ምክንያቱም እኩል አስራ ዘጠኝ ነጥብ ነው ያላቸው ስልጤ ወራቤና እንዲሁም ከተማ ስልጤ ወራቤ በግብ ክፍያ በልጦ ስምንተኛ ሲሆን በወዲቲ ከተማ ደግሞ ዘጠነኛ ደረጃ ላይ ነው የሚገኘው በግብ ክፍያ ተበልጦ። ስለዚህ ዘጠኝ ሰዓት ላይ ሁለቱ ክለቦች የሚያደርጉት ጨዋታም እንዲሁ ላለመውረድ የሚከናወን ከመሆኑ ጋር በተገናኘ ተጠባቂ ነው የሚሆነው። ምድብ ለን እንግዲህ ነገር ላይ አርሲ በሰላሳ ስድስት ነጥብ ሲመራ፣ ሀላባ ከተማ በሰላሳ ሶስት ነጥብ ሁለተኛ ሆኖ ይከተላል። ደሴ ከተማ በሰላሳ ሁለት ነጥብ ሶስተኛ ደረጃ ላይ ተቀምጠዋል። ንብ በሰላሳ አንድ ነጥብ አራተኛ ደረጃ ላይ ነው የሚገኘው። ሌላኛው በወልቂጤ ከተማ ኦሜድላ አክሱም ከተማና አዲስ አበባ ዩኒቨርሲቲ ደግሞ በወራጅ ቀጠናው ላይ የሚገኙ ክለቦች ናቸው። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ፣ ላይክና ሼር በማድረግ ለሌሎች እንዲዳረስም አድርጉ።